ሲጀመር እሱ ባለትዳር መሀል መግባት የለበትም እና ለእኔ ምንም ቦታ እየሰጠኝ አይደለም። ማድረግ የለብህም። በቃ ኤፍሬም፣ ይሄ ነገር ጥሩ አይደለም። እያረከው ነገር ያለው ደግሞ ምንም ደስ አይልም። አሁን በጣም ናፍቆኛል፣ ማግኘት ፈልጋለሁ፣ ላገኘው ነው። በጣም ናፍቆኛል የምር ከምላችሁ በላይ። አንዳንድ ሰዎች ግን አንዳንድ ለአንድ በታችሁም ሆነ ለስድባችሁም ትንሽ ለከት ይኑራችሁ። እንደመጣላችሁ ባትሳድቡ ሆነ አፋችን ባትከፍቱ ደስ ይለኛል። ስሚ በቃ ከራሴ ጋር አደለም ልረጋጋ እና ማድረግ ያለብኝ ነገር አደርጋለሁ። አንቺ እዚህ ውስጥ ስጀመር አትገቢ፣ እደውልልሻለሁ። እና ለጥያቄ መልስ ሰጠኝ ማለት ነው። ምንም መልስ እኔ መሰለኝ አንቺን ነበር ግን አሉ። ለማንኛውም በቃ ይሄ ነው መልስሽ። መንገደኛ ነው ልብሽ፣ ይህን ያውቃል

ንገሬን ካል ሽማ ተቀይምሻለሁ ግና አንችን ትቼ መኖር ፈራ አለሁ። ሰላም ሰላም፣ ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ሰሞኑን ጠፋ ጠፋ ብያለሁ እና በጣም ናፍቃችሁኛል። እና ቤተሰብ ሰሞኑን ፋም ወደ ቡታጅራ ጅራ ሄዷል። ሄዱም ተመልሷል። መምጣቱን ደግሞ ምንም እኔ አላውቅም፣ ምንም አልሰማሁትም። መምጣቱን ራሱ እኔ ደውዬ ስጠይቆ ነው መጥቻለሁ ያለኝ። እና ደግሞ ሌላ ደግሞ ልክ አዲስ አበባ እንደገባ መጀመሪያ አንቺን ነበር አገኝሻለሁ ያለኝ እና ደግሞ እሱን አላረግም አልደወለልኝም። እኔ ነኝ ደውዬ እየጠየኩት ደውዬ ስጠይቁ ደግሞ አልተመቸኝም ምናምን አለ። ምንም አጥጋቢ አይሆንም። ምክንያቱ ቪዲዮ ላይ የተለቀቁ ላይቺ በጣም ማለት እንደዛ ማለት አልነበረበትም። እናንተም ኮሜንት ላይ ብዙ ነገር እያላችሁት ነው አዎ ትክክል አይደለም። እንደዛ ማለት አልነበረበትም። ማለትም ካለበት ማለት ቀስ ብሎ ተረጋግቶ እሷንም እሱንም ማናገር ነበረበት እንጂ ተነስቶ አንድ አንድ ሰው አጥፍተሃል፣ እንደዚህ አርገሃል ማለት አልነበረበትም። በሰው ብቻ ማግባባት ካለበትም ሁለታቸውንም አንድ ቁጭ አድርጎ ሁለቱንም ማናገር ነበረባቸው። እና ደግሞ እዚህ ጋር ሩታ በዚህ ሰዓት ምንም ነገር ብትል ሁላችንም መረዳት አለብን፣ ምክንያቱም እሷ ነፍሰ ጡር ናት። በዚህ ሰዓት ብዙ ጸባ የጸባይ ለውጥ ይኖራል ሴቶች የሆናችሁ ደግሞ ትረዳታላችሁ። ምክንያቱም በዚህ ሰዓት ያው ሁሉም ሰው ይረዳታል። ምክንያቱም የታወቀ ነገር ነው፣ የባህሪ ለውጥ ይኖራል። እሷ አብርሽ በኩል ያለው ደግሞ በጣም ይከብዳል። ፋይል ወጥቶበታል። ይህንን ደግሞ ማለት ምንም ባላወቀ ዝም ማለት የሆነ ነገር ማለት መሸፋፈን አልነበረበትም። ቀስ ብሎ ቁጭ ብሎ እሷንም እንደዚህ እንደዚህ ነበር የድሮ ላይፍን ቢሆን እሷ በዚህ ሰዓት በጣም ያስጨንቃታል፣ ሊያስጨንቃትም ይገባል። ምክንያቱም ሲሄዱ እሷ ቴክስት ፋይል አማለት የእሷን ፋይል አይቻለሁ። ቴክስት አለ ለእናንተ አሳያችኋለሁ ብለዋለች በሰዓቱ እሱ ነገር ደግሞ አሁንም ላይ እንዳለ ነው። እንትንም የሚያደርገው ማለት ነው። እና በጣም ይከብዳል። ቤተሰብ እንዲህ ሴት ካየው ደግሞ አሁን ሩት ያለችበት ነገር በጣም ነው የሚከብደው። እንዲ ሴት እረዳታለው ካልኩኝ ደግሞ ይበልጥ ይበልጥ በጣም ያሳስባል። እውነት አላት ማለት መጠየቅም ነበረባት። መጠየቅ የነበረባትን ነገር ነው የጠየቀችው። እዚህ ነገር ማናችሁም ቢሆን እዚህ ጋር መጠየቅ ነበረባችሁ። ማለት መጠየቅ ያለባችሁን ነገር ነው እሷም የጠየቀችው። ማናችንም ቢሆን በተለይ ሴት ስንሆን ደግሞ ይህ ነገር ይከብዳል። ይዛ ላይ ነፍሰ ጡር ናት። ብቻውን በሆነችበት ሰዓት ብዙ ነገር ሊያሳስባት ይችላል። በዚህ ሰዓት ደግሞ ሱቡታ ጅራ ሄዳለሁ ያለበት ሰዓት ደግሞ ይበልጥ ብቻዋን ስለምትሆን ብዙ ነገር ስለሚያሳስባት ትጨነቃለች። ሄዳለሁ ምንም ብትል በዚህ ሰዓት እንዳል እንዳልኳችሁ እሷ መረዳት አለብን። ኤፍሬም የሆነ ምስጢር የደበቀ ይመስለኛል። ስለ ነጻነት ከዚህ በፊት ያለውንም አሁን ላይ ያለውን ነገር የሚያውቅ ይመስለኛል። ከአነጋገሩ የተረዳሁት ከሆነ እንደዛ ነው። እናንተም የሆነ ነገር እያላችሁ ነው በኮሜንትም። እኔም የተረዳሁት ከሆነ እንደዛ ነው እና በጣም እናደኛል ምንም ነገር ቢሆን እንኳን እንደዚህ ማለት አልነበረበትም። የሆነ ነገር እሱም እየሸፋፈነ ነው፣ ሩታቴ ምናምን ማለት አልነበረበትም። ምክንያቱም እሷ እንዳልኳቸው ብዙ ጫና ያለባት ሴት ናት። እንደዚህ ማለት አለበት ብዬ አላስብም። ሲጀመር እሱ ባለትዳር መሀል መግባት የለበትም ምንም ማለት እሷ ልታጠፋ ወይም እሱ ሊያጠፋ ይችላል። ምንም ብፈጠር ደግሞ ባለትዳር መሀል መግባት በጣም ቀላል ነገር አይደለም። በጣም ከባድ ነው። ባለትዳር ማለት ያው አንድ አካል ናቸው ማለት እስከ ተጋቡ ድረስ ማለት አንድ ሰው ስለ ሌላ ሰው መጨነቅ፣ ሌላኛው ሰው ደግሞ ስለ ሷ መጨነቅ አለበት። ባለትዳር ማለት እንደዚህ ነው። አንድ አካል ናቸው። አንድ አካል መሀል ደግሞ ማንም ሊገባ አይችልም። እሱም ማለት እንደ ወንድም እሺ ቀርቤ አውራቸዋለሁ ብሎ እንኳ ተረጋግቶ እሷንም እሱንም ይሄ ነገር ጥሩ አይደለም እያረጋችሁ ነገር ያለው ደስ አይልም ብሎ ማረጋጋት አለባቸው እንጂ አንደኛዋን ሰው ደግሞ አጥፍተሻል እንደዚህ ያርገሻል ማለት አልነበረበትም። ከኢፋ ጋር ቡታጅራ እያለ እየተደዋወለን ነበር እና አዲስ አበባ ልክ እንደገባሁ አገኘሻለሁ ብሎ ቃል ገብቶልኛል። ናፍቀሽኛል ምናምን ብሎኛል። እኔም ደግሞ በጣም ናፍቀዋለሁ ማለት እኔ ማግኘት ባለበት ሰዓት ደግሞ እሱ ሌላ ነገር ውስጥ ገብቶ እንደዚህ ማውካት አልነበረበትም። ማለት እኔ መግባት የለበትም እያልኩኝ አይደለም፣ ብገባም እንኳን እንደዚህ ማድረግ ጥሩ አይደለም። ለእኔ ምንም ቦታ እየሰጠኝ አይደለም። የራሱን ነገር ማስተካከል ባለበት ሰዓት ደግሞ ሌላ ነገር በቃ ማለት ሌላ ታሪክ ውስጥ ገብቶ እንደዚህ ማበላሸት አልነበረበትም። እኔ እና እሱ ጊዜ ያስፈልገናል። ምንም በዚህ ሰዓት በዚህ ታዲያ በቃ ምንም ጊዜ እያሳለፍን አይደለም። ጭራሽ ብዙም እየተደዋወለን አይደለም። እና የእኛን ነገር ማስተካከል ባለበት ሰዓት እሱ ደግሞ ሌላ ነገር እያበላሸ ነው፣ እና ይሄ ደግሞ ለምንድን ነው የሚሆነው? ማለት እንደዚህ ማረግ የለብህም። በቃ አይ ኤፍሬም ይሄ ነገር ጥሩ አይደለም፣ ያረከው ነገር ያለው ደግሞ ምንም ደስ አይልም። ተሰልጠርቻለሁ ማለት የተሰማኝን ነገር የተናደድኩትን ነገር እደውዬ መጠየቅ አለብኝ። በቃ ማለት በስልክ ብጠይቀውም እንኳን ምንም ትርጉም የለውም። ስለዚህ በአካል አግኝቸው ማለት ይሄ ነገር ምን እየተፈጠረ ነው ብዬ መጠየቅ አለብኝ። እናም ደግሞ ትንሽ ምክር ነገር ልሰጠው ይገባል ማለት ነው። ጊዜ እንድሰጠኝ እፈልጋለሁ። ለሁለታችንም ጊዜ ያስፈልገናል። ለእኔ ጊዜ መስጠት ያለበት ደግሞ የሚያበላሽ ነገር አለ። እሱን ነገር ደግሞ ማስተካከል አለበት። አግኝቼው ይሄን ነገር ሁሉ ማናገር እፈልጋለሁ። ለምን እንደዚህ እያረገ ያለውን ደግሞ እንዲነግረኝ እፈልጋለሁ። ለኔ በቃ ይሄን ነገር ግልጽ እንዲሆንልኝ እፈልጋለሁ እዚህ ጋር ማለት እሱ በእውነት በእውነት መንገድ ይሄድ ከሆነ ይህን ነገር ችግር የለውም፣ እኔም ረዳዋለሁ። ሲጀመር ይሄ ነገር እውነት ያለው አይመስልኝም። ምክንያቱም ያቺ ድሮ ያለ ያሳለፈው ማለት ታሪክ፣ አሁን ላይ ደግሞ እሷን ልጎዳት አይገባም። ሮታም ማለት ነው። ሆነ በጣም ናፍቆኛል፣ ማግኘት ፈልጋለሁ፣ ላገኘ ነው። በጣም ናፍቆኛል የምር ከምላችሁ በላይ። ምክንያቱም በጣም አንድ ሳምንት ምናምን ሆኖናል ሳንገናኝ፣ በስልክ ብቻ ነበር እያወረኔ ነበር እና

አንዳንድ ስ ሰዎች ለመጀመሪያ

የተፈጠረው ነገር ነው። አንዳንድ ፋሚሊዎች ያውቃሉ። አንዳንድ ፋሚሊ ሳይሆን አብዛኞቹ ታውቃላችሁ የተፈጠረው ነገር እና ብቻ አላቅም። አሁን ምንም ነገር ቢሆን እኮ መጀመሪያ አገኝሻለሁ ቀድሜ አዲስ አበባ ስገባው መጀመሪያ ላንቺ ነው እንደውለው ነበር። አሁን ስመጣም አንቺ ነበር ያለብኝ ነገር በሚለው ነው እንጂ ነበር እንደ ከማስቸገር አንቺንም አስቢው ነገር አይ እኮ ያላገኘሽ እኮ በቃ አንድ ነገር ነው። በቃ የተፈጠረው ችግር ነው። ለዛ ነው ያላገኘሽ። ይሄ ደግሞ የሚያስቆጣም የሚያስቆርፍም ነገር አይደለም። እሺ፣ እሱ ሲሆን ማለት እያረክ ያለው ባል፣ ትናንት ቪዲዮ ላይ ያየሽ ነገር ትክክል ነው። እያረክ ያለው ነገር ትክክል ነው። አንቺም እንደሌሎቹ ልትወቅሺ ነው? አይ ወቀስ አይደለም። ትክክል ያልሆነውን ነገር ማድረግ የለብህም። እሺ። አንቺም እንደሌሎቹ እየወቀስ ነው እንጂ አይ ወቀስ አይደለም። ማውቀስም ካለብኝ እወቅስሃለሁ እንዴ። ማለት ምናምን አይደለም። እኔ እኮ የነገርኩህ ነው፣ ለምንድን ነው ያልደወልክልኝ ብዬ ነው እየጠየቅኩህ። ነው እኮ ያልደወልኩልሽ። ምንም ያስተካከልከው ነገር አላየሁም። ያ እንግዲህ አንቺም በሌላ ነገር ነው እያስብሻለሽ። ነገሩ አይደለ ያልኩ ነገር እኮ አይ፣ አንድ ነገር አስብ እዚች ጋር። እኔን አንቺ ከተገዳኘን ቆይተናል በሰላም ነበር እንጂ መጋየት የነበረብን እንደዚህ ነገር እንደዚህ ነገር አብሰት ስለሽ እኔ መጠበቅ አልነበረብሽም። በመጀመሪያ ማለት ነው ያው ለማስተካከል የነበረብንም ነገር መጀመሪያ ቀድመህ ለኔ ማሳወቅ ነበረብን። እንደዚህ አይነት ነገር ላረግ ነው ብለ ብትነግረኝ እኮ እኔ ማንም ሰው አይደለም እኮ ለኔ ማሳወቅ የምችል ነገር በጣም እንደዚህ ያስቆፈ እንደዚህ ያናገረ በጣም ያናዳል እንጂ ምንድነው ያናዳው ግን ካሜራች ጠበትአን ያረከው ነገር ትክክል ነው። ትክክል መስለታይካል ሲጀመር ነገር አንድ ነገር እራሱ መልስ መስጠት እፈልጋለሁ። አንቺ ብቻ ያለሽ አብዛኞቻችሁ በእኔ ላይ እየፈረዳችሁ ነው፣ እና ቲክቶክ ላይም ተቆራርጦ ይደርሰኛል። አብዛኞቻችሁ ሼር አድርጋችሁ እና ሌላም እንደዚ ከዩቲዩበሮችም ወጥተው የተናገሩ ሰዎች አላችሁ። ምንም አልላችሁ እናንተ በኋላ ላይ ግን ያው ሁሉም ነገር እንትን ሲላችሁ እኔን መረዳት ትጀምራላችሁ ብዬ ተስፋ አደርጋለሁ። ባትረዱኝም ችግር የለም ምክንያቱም እኔ የእናንተ ነገር ሳይሆን የሁለቱ ነገር ነው አሳስቦኝ የገባሁት እንጂ ከጀርባ የሚወራው ነገር አይደለም። ለማንም ነገር አለ። ምንም ተረድተህ ያን ነገር ለማስተካከል የመጠቅ ሰው አትመስልም። ነገሮችን ለመበጥና በቃ የሆነ ነገር ለማበላሸት ነው እዛ ጋ የመጣው የሚመስለው። ኮሜንት ላይ የማይቻለ ብዙ ሰው እየተናገረ ነው። ስለተናገሩ በጣም ደብሮኛል። ለምን እንደዚህ አይነት ነገር ላገኘሽ ነበር የመጣሁት። አንቺ ግን ሌላ ነገር እኮ። ናፍቀኸኛል አንተን ለማግኘት ነው የመጣሁት፣ ግን ይሄንን ነገር መጠየቅ ስላለብኝ ነው አንተን የምጠይቀው። ኦኬ። ስለዚህ አንቺ እኮ እዚህ ውስጥ መግባት ነው የለብሽም። ማንሳትም አልነበረብሽም። ምን ነገር እኔ አልገባም ማለት አንተን ስናገሩ ግን ምንም ደስ አይለኝም፣ ይከፋኛል። ማለት ኮሜንት ላይ ሁሉም ሰው አንተን እየተናገረ እዛ ጋር ደግሞ አንተ ዘክስ እኮ ሰው ይናገሩ። ሁሉም ሰው እኮ የመሰለውን ነገር ነው የሚናገሩ ነገር ነው የመሰለኝን ነገር ነው ያወራሁት። አንዳንድ ሰዎች ግን ትንሽ ለከት ይኑራችሁ። እንደመጣላችሁ ባትሳድቡ አፋችሁን ባትከፍቱ ደስ ይለኛል። ዩቲዩበሮች ሆናችሁ ሌላ ምሰዎች ሆናችሁ አሉ። ማን ሁሉም ሰው የራሱን አስተያየት መስጠት ይችላል፣ ግን ከዛ ያለፈ ደግሞ ሌላ የሚያስጠላ ስድብ ባትሳደቡ፣ ባይኔ ሕሊናችሁ ነገር ላይ የሚጸጽተው ነገር ባታደርጉ ጥሩ ነው። እና ሌላ ምንም ምለው ነገር የለም። አንቺም ለዚህ ከሆነ የፈለግሽ ሌላ ቀን በሰላም መገናኘት ይችላል። አሁን የፈለኩ አዲስ አበባ ስገባ እኔ አላገኘህም። አንደኛ ነገር ስለሱ ነው የፈለኩ። ሁለተኛ ደግሞ ይሄ ነገር ምንድነው መጠየቅ ስላለብኝ ነው እየጠየኩ ያለው ወይስ መጠየቅ የለብኝ አልነበረብሽም። በቃ አንቺ መጠየቅ ሲጀመር አልነበረብሽም ሲጀመር። አሁን ከራሴ ጋርም አይደሉም። ይኸውልህ አብዛኞቻቹ ካስቀየምኳቹ፣ ምናልባት አይ በጣም ብዙ ሰው አስቀየምሃል። በዚህ ጉዳይ ብዙ ሰው አስቀየም አስቀይ እኛ በላይ ደግሞ ሩታን አስቀይ መሃል ታል ምክንያቱም ባለትዳር መሃል መግባት አልነበረብህም እሱ ወንድምህ ትናወቃለህ እሱ አሁን ማለት ማንም ሰው ወንድምህ ይሁን የፈለገ ነገር ይሁን ግን ባለትዳር መሃል እንደዚህ ገብተህ አንድ ሰው አጥፍታል ማለት የለብህም። ባለትዳር መሀል ከሆነ ሁለቱም የሆነ ጥፋት ይኖራቸዋል። በዚህ መሀል ደግሞ አንደኛውን አካል አጥፍታል ማለት የለብህም። እዛ ጋር ደግሞ ማለት በጣም እሷን እየተናገርኩ ከዚህ በላይ መቆየት እዚህ ጋር ስለማልፈልግ፣ ለምን እየጠየኩህ ያለውን ነገር አትነግረኝም? አይ፣ እኔ ስለኛ የምታወሪኝ መስሎኝ ነበር። እና ከዚህ በላይ እኔ እኮ ይሄን ነገር እንዳውራ ያደረገኝ እኮ ያየሁት ቪዲዮ ነው። ማለት እንደዚህ እንዳወራ ያደርገኝ ደግሞ ስላንተና ኮሜንቶችን በጣም እያነበብኩ ነበር። ሁሉ ኮሜንቶች ደግሞ በጣም ተቃራኒ ነው። እዚህ በቃ ከራስህ ጋር አይደለም፣ ልረጋጋ እና ማድረግ ያለብኝ ነገር አደርጋለሁ። አንቺ እዚህ ውስጥ ስጀመር አትግቢ፣ እደውልልሻለሁ። እና ለጥያቄ መልስ ሰጠኝ ማለት ነው? ምንም መልስ እኔ መሰለኝ አንቺም ነበር ግን ማለት እያደረገውን ነገር አያችሁት አይደለም። ምንም ተረጋግተው ያለውን ነገር ራሱ ልነግረኝ አልቻለም። ማለት እኔ በቃ እሺ፣ ምንድነው ያየው ነገር ራሱ ንገረኝ ስለው ምንም ለኔ መልስ እየሰጠኝ አይደለም። ማለት ሌላ ጸባይ አምጥቷል። ምንም እኔ ማላቆ ጸባይ ማለት እኔ ናፍቆ ይኑ ነው ይደረው እሱ ደሞ ለኔ ምንም ጊዜ ሊል እሺ፣ ያ ነገር እሺ፣ ይቆይ እሺ፣ ትንሽ ደቂቃ እንኳን ከኔ ጋር ማውራት አልነበረበትም። እሺ፣ ስለኛ ማውራት አልነበረበትም። ለኔ ጊዜ መስጠት አልነበረበትም። እኔ የጠየኩትም ደግሞ ለኔ ግልጽ እንደሆነልኝ ነው። ለኔ ክብር እየሰጠኝ አይደለም። እኔ ሰፈሩ ድረስ መጥቼ እሱን ለማናገር ናፍቆኛል፣ ናፍቀሽኛል እያለኝ ነበረ። ራሱ ምንም ማለት ጠራው ተሽ ሰፈሩ ድረስ መጥቼ ይሄ እንደዚህ ጥሎ መሄድ ነበረበት። ማለት በጣም የሚያስጠላ ነገር ነው። እናንተም ብትሆኑ በእኔ ቦታ ብትሆኑ ምንም በጣም የሚያሳዝነው የሰውን ሕይወት አስተካክላሉ በማለት የራሱን ሕይወት እያበላሸ ነው። በዚህ ሰዓት እኮ የራሱ ማለት ለእኔ ጊዜ መስጠት ነበረበት። ማውራት ነበረብን። ስለኛ እያወራን አይደለም፣ ጭራሽ እየተደዋወልንም ራሱ አይደለም። ለምን ይሄ ይሆናል? ሰውን ህይወት አስተካክላለሁ በማለት የራሱን ህይወት ማበላሸት ደግሞ የለበትም። እነሱ ደግሞ ምንም ነገር ቢያደርጉ ባለትዳሮች ናቸው። በጣም ጸባዩም በጣም እየተቀያየረብኝ ነው። ለምን እንደዚህ እንደሆነ ራሱ አላውቅም። እኔ እና ፋሚሊ አሁንም ቢሆን በጣም ናፍቆኛል። በጣም ስለናፈቀኝ ነው ከዛ ድረስ ሰፈሩ የመጣሁት። እሱ ደግሞ ይህንን ልረዳኝ አልቻለም። እደውልልሻለሁ ብሎኝ ነው ለቆኝ ሄደው። ለምን እንደዚህ ሊሆን እንደቻለ አላውቅም። ከእሱ ጋር ጊዜ ማሳለፍ ነው የምፈልገው። ደስተኛ የሚያደርገኝ እሱ ነው። ይሄ ሙሉ ሳምንት አልደወለልኝም። እኔ ነኝ እየደወልኩለት የነበረው። ለምን ለምን እንዳልደወለልኝ ራሱ ሊጠይቁ ነበር። እሱ ደግሞ ይሄንን ለዚህ ራሱ መልስ ልትሰጠኝ አልቻለም። እና አሁንም በሆነ ቤተሰብ በጣም ነው የምወደው። ጊዜ እንድሰጠኝ ይፈልጋለሁ። ይሄን ደግሞ አግኝቼ ሌላ ቀን በጣም ማለት አግኝቼ ሌላ ቀን አዋርዋለሁ። ቤተሰብ ለነበረን ቆይታ አመሰግናለሁ። ከኛ ጋር ስለቆያችሁ እናመሰግናለን። ከኤፍሬም ጋር ከዚህ የበለጠ ደስተኛ እንሆናለን። ወደፊት አውርተን የምንፈታ ነገር ነው። ይሄ ደግሞ የሚያልፍ ነገር ነው። እንደዚህ ይቀጥላል ብዬ አላስብም። ኤፍሬም ጋር አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ከአሁን በኋላ ከኛ ጋር ስለቆያችሁ እናመሰግናለን። በያላችሁበት ቦታ ሰላማችሁ ይዘት ይበልልን።